ተመልካቾቻችን እንደምን አምሽታችኋል። የዕለቱን የቢዝነስና ምጣኔ ሀብት መረጃዎች ይዘን ቀርበናል። ተመልካቾቻችን የዕለቱን የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም ደግሞ የዕለቱን የነዳጅ ዋጋ ግብይቶችን ተከታትለን እንመለስ። በንጋት ሐይቅ ላይ ሰባ የሚደርሱ የወጣት ኢንተርፕራይዞች በአሳ ማስገድ ስራ ተደራጅተው ወደ ስራ መግባታቸውን የግብርና ሚኒስትር አስታወቀ። በታላቁ ኢትዮጵያ ህዳሴ ግድብ የንጋት ሰው ሰራሽ ሐይቅ ላይ ሰባ የሚደርሱ ወጣት ኢንተርፕራይዞች በአሳ ማስገድ ስራ ተደራጅተው እየሰሩ መሆናቸውን ነው ሚኒስትሩ አስታወቀው። በንጋት ሐይቅ የአሳ ምርታማነት ላይ የተሰማሩ በርካታ ወጣቶች ሀብትና ጥሪት ማፍራት እየቻሉ መሆኑን የቤንሻንጎ ጉሙዝ ክልል መከተረ ሰማስተር አድርጌታው አብዲስ አስታውቀዋል። የታላቁ ኢትዮጵያ ህዳሴ ግድብ የንጋት ሀይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ ምክክር መድረክ በቢሾፍቱ ከተማ በተካሄደበት ወቅት ነው የተገለጸው። የግብርና ሚኒስቴር ዴታ ፍቅሩ ረጋሳ ህዳሴ ግድብ የፈጠረው ንጋት ሀይቅ ለበርካታ ዜጋዎች በረከት መሆን ጀምሯል ብለዋል። የንጋት ሀይቅ አሁን ላይ በዓመት ከ15 ቶን በላይ አሳ ማምረት የሚያስችል አቅም እንዳለው ጠቅሰው በሁለት ሺህ 17 ዓመተ ምህረት በጀት ዓመት ለመጀመሪያ ጊዜ አምስት ሺህ ቶን የአሳ ምርት ለገበያ መቅረቡን ገልጸዋል። የሀይቁን ከፍተኛ የአሳ ምርት አማነት አቅም ለማሳደግ የነጋታ ሀይቅ የተቀናጀ ማስተር ፕላን ዝግጅት የአሰራር ስርዓት ለመዘርጋት እየተሰሩ የሚገኙ ስራዎች እንደሚያግዝም ተናግረዋል። በነጋታ ሀይቅ ላይ ለአሳ ማስገር ስራ አስፈላጊ መሳሪያዎች የተሟሉላቸው ሰባ የሚደርሱ የወጣት ኢንተርፕራይዞች ስራ መጀመራቸውን አስታውቀዋል። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር ጌታውን አብዲሳ በኩላቸው ለነጋታ ሀይቅ የተቀናጀ ማስተር ፕላን ዝግጅትና ተግባር አስፈላጊው ድጋፍ ይደረጋል ብለዋል። የንጋት ሐይቅ የ240 ኪሎ ሜትር የውሃ አካልና ከሰባ በላይ ደሴቶች ለትራንስፖርት ለአሳ ምርታ ማለት ና ለሆቴልና ቱሪዝም ልማት ምቹ መሆኑን በመጥቀስ ለበርካታ ወጣቶች መልካም የስራ ድል ይዞ መምጣቱን ገልጸዋል። ሀይቁ ላይ በአሳ ማምረት የስራ ድል የተፈጠረላቸው በርካታ ወጣቶች ሀብትና ጥሪት እያፈሩ እንደሚገኙም ተናግረዋል። የንጋት ሐይቅ የዜጋዎችን ኢኮኖሚያዊና ማህበራዊ ተጠቃሚነት የሚያሳድጉ የአሳ ሀብት የትራንስፖርትና ተያያዥ ትሩፋቶች ይዞ መምጣቱን ገልጸዋል። ማስተር ፕላኑ ቀጣይ የሚፈጠሩ ከተማዎችን ታሳቢ በማድረግ የንጋት ሐይቅ ውሃ ሀብትና አካባቢውን በመጠበቅ የተፋሰሱን ሀገራት ውሃ ሀብት በዘላቂነት የሚያስጠበቅ መሆኑንም ተናግረዋል። በክልሉ ለተጀመሩ የልማት ኢኒሽቲቭ ስኬታማነት የባለሀብቶች ሁለንተናዊ ተሳትፎ ይበልጥ ሊጠናከር ይገባል ሲሉ አለሚቱ ኡሙድ ገለጹ። በክልሉ ለተጀመሩ የልማት ኢኒሼቲቮች ስኬታማነት የባለሀብቶች ሁለንተናዊ ተሳትፎ ይበልጥ ሊጠናከር ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ ተናግረዋል። በክልሉ ከሚገኙ ባለሀብቶችና የንግድ ማህበረሰብ አባላት ጋር በመንግስት የልማት ኢኒሼቲቮችና የንግድ እንቅስቃሴዎች ዙሪያ በጋምቤላ ክልል ውይይት ተካሂደዋል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ ያለውን ሰላም በማጽናት እንደ ሀገር የታለመውን የማሰራራት ዘመን እውን ለማድረግ ባለሀብቶች ተሳትፏቸውን ይበልጥ ሊያጠናክሩ ይገባል ብለዋል። በክልሉ የተጀመረውን የኮሪደር ልማት ጨምሮ የተለያዩ ማህበራዊና ኢኮኖሚያዊ ልማት ስራዎች እየተከናወኑ እንደሚገኙ ገልጸዋል። በመሆኑም በክልሉ እየተከናወኑ ለሚገኙ ልማት ስራዎች ስኬታማነት ሁሉም በአድርሻ አካል የበኩሉን አስተዋጽኦ ሊያበረክት ይገባል ያሉት በተለይም በክልሉ በተለያዩ የንግድና ኢንቨስትመንት ልማት ስራዎች የተሰማሩ ባለሀብቶች በክልሉ እየተካሄዱ የሚገኙ ልማት ስራዎችን በመደገፍ ረገድ የተሳትፏቸውና ትብብራቸውን ይበልጥ አጠናክረው ሊቀጥሉ ይገባል ሲሉ ገልጸዋል። የምክክሩ ዋና ዓላማ በክልሉ ባለሀብቶችና የንግድ ማህበረሰብ አባላት በክልሉ የልማት እንቅስቃሴዎች ላይ የአጋርነት ሚናቸው እንዲያጠናክሩ ለማስቻል መሆኑንም ርዕሰ መስተዳድሩ ተናግረዋል። በመድረኩ የመነሻ ጽሁፎች ቀርበው ውይይት እንደተደረገባቸውም ተገልጿል። በሃዲያ ዞን በመኸር እርሻ ከለማው ሰብል ከ8 ሚሊዮን ኩንታል በላይ ምርት ይጠበቃል ተባለ። በሃዲያ ዞን በመኸር እርሻ ከለማው ሰብል ከ8 ሚሊዮን ኩንታል በላይ ምርት እንደሚሰበሰብ የዞኑ ግብርና መምሪያ አስታውቋል። የመምሪያው ኃላፊ ሀብታሙ ታደሰ እንደገለጹት በዞኑ በ2017ና18 የመኸር ወቅት እርሻ ከ156 ሺህ ሄክታር በላይ መሬት በተለያዩ ሰብሎች ለምቷል ሲሉ መናገራቸውን አሻም ከኢትዮጵያ ዜና አገልግሎት ያገኘችው መረጃ ያመላክታል። በዚህም ውስጥ ከ51 ሺህ ሄክታር በላይ የሚሆነው መሬት በክላስተር መልማቱን ገልጸው ይህም ምርትና ምርታማነት ለማሳደግ የጎላ ፋይዳ እንዳለው ተናግረዋል። በዞኑ በመኸር እርሻ ከለማው መሬት ከ8 ሚሊዮን ኩንታል በላይ ምርት ለመሰብሰብ ግብ ተጥሎ እየተሰራ መሆኑን ገልጸዋል። የመምሪያ ኃላፊው እቅዱን ለማሳካት በምርት ዘመኑ የግብርና ግብአት አቅርቦት እጥረት እንዳይከሰት መስራቱን ገልጸው ምርጥ ዘርን ጨምሮ የግብአት አቅርቦቱ የአርሶ አደሩን ፍላጎት መሰረት በማድረግ ተሰራጭቷል ብለዋል። በአሁኑ ወቅትም የሰብል ክብካቤ ስራው በተቀናጀና ና በልዩ ትኩረት እየተከናወነ መሆን ነው ያስታወቁት። ተመልካቾቻችን፣ የሰዓቱ የቢዝነስና ምጣኔ ሀብት መረጃዎች በዚህ መልኩ ተጠናቀዋል። አመሰግናለሁ።